ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ይሆናል ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ቡናችንን እየጠጣን እንግዲህ ዛሬ አንድ ነገር እነግራችኋለሁ። ይሄ ነገር ግን ያው አንዳንድ ጊዜ እኔም አያለው እሰማለው ሲያለቅሱ አያለው እና በጣም አልፈርድም። ምክንያቱም እኔም ሴት ነኝ፣ እህቶቼ ሴት ናቸው። በእህቶቼ ላይ እንዲደርሱ ማለት አልፈልግም። ብችር እውነት ለመናገር ማንም ሴት እንድታለቅስ በተለይ በስደት ዓለም ላይ የሚኖሩ እህቶቻችን እኔ በጣም ያሳዝኑኛል። በጣም ነው እውነት፣ በጣም ነው በቃ፣ የሚሰማኝ ማለት ነው። እንግዲህ ዛሬ ላወራችሁ የፈለግኩት በመጀመሪያ ደረጃ ለቻናሬ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ እንኳን ደህና ቆያችሁ። ሰብስክራይብ የምታደርጉኝ ላይክ የምታደርጉኝ በጣም ነው የማመሰግነው። ግን እስካሁን ድረስ ዩቲውብ ቻናሬ ማንም ሰው ሼር አላደረገልኝም። ሼር ማድረግ የምትችሉ ሼር በማድረግ እንዲሁም ደግሞ ቪድዮዬን ስታዩት ላይክ ብታደርጉት እናንተ ምንም አይከፈልበትም። ዛሬ ሰጋ ዩቲዩብ ልነጋችሁ ፈልጋለሁ። እንዲሁም ደግሞ ዩቲዩብ መስራት ላሰባችሁ፣ ዩቲዩብ እየሰራችሁም ደግሞ ቻናላችሁ እየተወሰደባችሁ ላላችሁ እህቶቼ እባካችሁ እኔ ከራሴ ተሞክሮ እነጋችኋለሁ። ምክንያቱም እኔ ዩቲዩብ ይሄ ሶስተኛ ቻናሌ ነው። ሁለቱ ቻናሌ ለምን እንዴት እንደተዘጋ እነጋችኋለሁኝ። እና ምንድን ነው፣ አንዳንድ ጊዜ ዩቲዩብ ከመክፈታችን በፊት ከመስራታችን በፊት ብዙ ነገሮችን ማሰብ አለብን። አንደኛ ዩቲዩብ ስትከፍቱ ሰዎችን ማመን የለባችሁም። ቢያንስ እንኳን እኔ አንዳንድ ጊዜ የማይችሉ እኔ አንዳንዴ አረመማር በጣም ነው የሚያናደው። ጋይስ በጣም ነው የሚያናደው። አረመማሪን ሳስበው በጣም ያመኛል። ግን በህይወታችሁ ጥሩ ሰው መልካም ሰው ደህና ሰው ካላገኛችሁ ዩቲዩብ ለመስራት በጣም ከባድ ነው። ቪዲዮ መስራት ብቻ ቁም ነገር የለውም። እያንዳንዷ ነገር ሜሴጅ ይመጣላችኋል። ስህተት እንኳን ስትሰሩ ይሄ ቪዲዮ ስህተት አለ አስተካከ ይላል። አዲስ ሰብስክራይብ ሲመጣ ራሱ አሁን ላይ ብዙ ነገሮች ዩቲዩብ ላይ አሁን እኔ ሰብስክራይቢ ሲጨምር ይነገኛል፣ ሜሴጅ ይልክልኛል። ዛሬ ዩቲዩብ ቻናልሽ እንደዚያ ሰው ሰብስክራይብ አድርጎሻል ምናምን እያለ ኮሜንት ማለት ዩቲውብ ይርክልኛል እና ማንበብ አለ አንዳንዴ እነሱ እነሱ አሁን እኔ በፊት አሁን የሆነ አሁን አንድ ሰው ማንበብ መጽሐፍ ካልቻለ ኢሜይሉ ላይ የሆነ አድሬስ ወይም ደግሞ የሆነ ጽሑፍ ምናምን ሲመጣለት የሆነ ነገር እንትን ሲል ምናልባት ምናልባት ምንድን ነው ብሎ ሊያስብና ሊደነግጥ ይችላል። ለምን ምንድን ካላነበበው አያውቀውማ፣ ምን እንደሆነ ሰገም ማያውቀው። ስለዚህ እኔ እውነት ከራሴ ተሞክሮ ልነግራችሁ እፈልጋለሁ። አዳምጡኝ፣ ቪዲዮውን ደግሞ እስከ መጨረሻው ድረስ እዩት። ከራሴ ተሞክሮ ራሴ ካሳለፉት ማለት ነው እና ቡናችንን እየጠጣን ችርስ ጋይስ። በጣም ነው የሚጣፍጠው የዛሬው ቡና ደግሞ፣ ዋ በጣም ነው የሚጣፍጠው። በጣም ማለት ነው። በግጥ እኔ ቡና መሮኝ አያውቅም። አሁን ቡና እየመገኛ ያለው ኢትዮጵያ ውስጥ አንድ ኪሎ አንድ ኪሎ አንድ ሺህ ብር ገብቷል። አንድ ሺህ ብር ወይኔ ወይኔ! ነገሩ እዚህም እዚህ እራሱን የምገዛው ሰባት ብር ነው፣ የሮብ ኪሎዋን ሰባብር ነው የምገዛት። አንድ ሳምንት ነው የምጠቀማት ሰባብር። በኢትዮጵያ አስቡት ስንት እንደሚሆን። አላስበውም እኔ በጋሽ ደስ ብሎኝ ለራሴ የማደርገውን ነገር አላስበውም፣ ግን በተለይ ቡና ሲሆን ግን አስበዋለሁ እንጂ እኔ መቶ ብር ምናምን መቶ ብር አውጥቼ በአንድ ቀን ማጠፋ ላይ ነኝ ሁለት መቶ ለእኔ ብዙ ነው ሰው ቤት እየሰራሁ ኮንትራት ቤት እየሰራሁ ሁለት መቶ ዩሮ ወጥቼ አጠፋሁ ማለት በጣም በጣም ከባድ ነው እኔ ደፋር ነኝ በጣም ደፋር ነኝ ለራሴ የምፈልገውን ነገር አድርጋለሁ እውነት ነው የምላችሁ ይሄ ማካበድ ጉራ ምናምን እንዳይመስላችሁ ለራሴ ለምን ለምንድን ነው ራሳችንን እኮ ስንወድ ነው ራሳችን ስናከብር ነው ለራሳችን የምንፈልገው ነገር ስናደርግ ነው ሰዎች ምናደርገው ስለዚህ እኔ ለራሴ ምንም ቢሆን አድርጋለሁ። ስለዚህ እኔ በቡና ግን አንዳንዴ ይህጭ ብተወስላለሁ። ግን ደግሞ ንስ ካፌ ስጠጣ ልቤን ያመኛል። የእነሱን ንስ ካፌ ስጠጣ ልቤን ያመኛል። ጋ ይህንን ስጋት ቡድ ግን አያመኝም። እውነት አያመኝም። በጣም ነው የምወደው እውነት፣ በጣም ማለት ነው። እና ውዶችዬ እንግዲህ ዛሬ ልነጋችሁ የፈለኩት ሰሞኑን ትርንጎ የምትባል ታስታውሱ ከሆነ አንዲት እህታችን ቲክቶክ ላይ የቫሏን ፎቶ የሰርግ ፎቶዋን ስትቀድ በሳት ስታቃጥር አይተናት ነበረ። ያችን ልጅ በጣም በጣም በጣም በጣም በጣም በጣም በጣም ብዙ አይን ውስጥ ገብታ ዩቲዩብ ላይ እነመሲጋ አንዳንድ ቦታዎች ምናምን ኢንተርቪው ስትደረግ ነበረ። ከዛም ባጭው ሳስረዳቸው ዩቲዩብ ቻናል ከፈተች። ዩቲዩብ ቻናሏን ከፍታ በሶስት ወር ውስጥ ማለት ነው ሞኒ ሁና አፕላይ አድርጋ ዩቲዩብ ተቀብሏት 160 ዶላር ሰርታ። 160 ዶላር ማለት አሁን በኢትዮጵያ እንደው በቀላሉ እንኳን በብራክ ተውትና በባንክ ምንዛሪ ነው የሚሰጣት። 100 ማን ነው 15000፣ 16000 ይሆናል። አሁን ባለው ምንዛሪ ማለት ነው አሁን ባለው ምንዛሪ ጋይስ። ግን ይቺ ልጅ ጨለመሳ ምንድን ነው? ይቺ ልጅ ግን ባና ስሞች እሙ የምትባል ልጅ እሙ የምትባል ሙዬ ነው ማናት? እሙ ጨለመ መብራቱ ማለት ነው። እና እሙ የምትባል ልጅ የሆነ ልጅ አገናኘቻት። የሆነ ሞኔ የሚያደርግልሽ የንትን የሚልኝ የሚያስተካክል ብላ አገናኘቻት። ቻናዋ ዝቅት አደረገው። ቻናሯ በማግስቱ ስትገባ ጨለማ ነው። ምንም አያስገባም። እኔ ሲያገደረገሰብኝ አውቀዋለሁ አውቀዋለሁ ህመሙ ስሜቱን። ይች ልጅ ግን እኔ እኮ ዩቲዩብ ላይ ከመጣሁ እግዚአብሔር እኔ እኮ አራት ዓመቴ ነው አራት ዓመት አምስት ዓመት ዓመቴ ነው። ግን ዩቲዩብ ያኔ ስመጣ በቃ ልክ እንደ ፌስቡክ ነበር የምጠቀምበት እንደ ፌስቡክ እና እኔ ይሄ ሶስተኛ ቻናሬ ነው። አንደኛው ቻናሬ ዝም ብዬ ነበር የምከፍተው ዩቲዩብ ከፍላ ሲሉኝ አላቅም ዝም ብዬ ቪዲዮ መርቀቅ ማነው ይሄ? ዝም ብዬ ዘፈኑንም ግጥሙንም ምኑንም እያመጣሁ ፖስታለሁ። የሰው ቪዲዮ እያመጣሁ ጭናለው። በሱ ጠራታችሁ፣ እንደውም ሽክ ይበል። አንድ ቀን አይደለም፣ ይሄ ሁለተኛ ነው። ከዛ ይሄኛውን አጠፋውና ቢያንስ 3000 ሰብስክራይብ ምናምን አለ ነበረኝ ማለት ነው። ከዛ እሱን እንትን ብዬ አስተውኩትና ስልክም ቀይሬ ምን ብዬ ሌላ አዲስ ቆንጆ አካውንት ሰው ከፈተልኝ። አስተውታለሁ፣ በይሩት እያለው የሆነ የሚያቅር ልጅ ነው የከፈተልኝ ከዛ ከከፈተልኝ በኋላ ሰብስክራይቢ አራት ሺህ ሆነ። ሰዓቴን በቃ ሞላ ምናምን ነገር። ከዛ በኋላ አፕላይ አድርጌ ተቀብሎኛል ተቀብሎኛል ማለት ነው። ግን ሳንቲም ስለማልሰራበት ያኔ ቶሎ ቶሎ ቪዲዮ ስለማልሰራበት ቪዲዮ መርቀቅ አለባችሁ ምናምን እና ያን ያንን ነገር እኔ መርቀቅ መክፈቴን እንጂ ዩቱብ ቻናል አለኝ ማለቴን እንጂ ሌላ ነገር አስቤ አላቅም። ከዛ የነጂጂ ክያል የነ የኒ ማኛው ሲሰዳደቡ ታስታውሳላችሁ። የኒ ማኛው ሰብለ፣ እንዲሁም ደግሞ ጂጂ ክያ ያኔ ደግሞ ከልጇ ጋር ክፍር አንድ ክፍር ሁለት ስትሰዳደብ የነበረውን ቪዲዮ እያነሳው ጫን ጫን ጫን ጫን። ከዛ ለካ ጉጉል ላይ ኢሜል መልክት ይመጣልኛል፣ የሆነ እንዴት መሰላችሁ መልክት፣ ይሄ ቪዲዮ ያንቺ አይደለም፣ አስተካከይ መልሽ፣ ኮፒራይት አለብሽ። እያንዳንዷ ኮፒራይት እራሱ ሲመጣባችሁ ዩቲዩብ ይናገራል ራሱ ሜሴጅ ኢሜል ይልክላችኋል። ሶ እንደዛ ስለሆነ እኔ ያን የማየት ቻንስም የለኝም። በቃ ምንም አይነት አይዲያ የለኝም። ከዛ በጣም ከብዙ ኮፒ በጣም ብዙ ነገር ስትለቁ ዩቲዩብ ማስተቃቂያ ሰጥቷችሁ ያንን ካላስተካከላችሁ በቃ ማሪያም ከባድ ነው። ከዛ ጠዋት ብድግ ብዬ ዩቱቤን ጨለማ ነው። ጓደኛ እንደውዬ የስኪቱ ቻና ግቢ ሰራታ ያለ ምንም የለም ጨለማ ነው። ቪዲዮ ጭራሽ ምን ምን በቃ ምንም ምንም ሰርች ብታደርግ ምን ምትራጣች ማለት ነው። ከዛ ኢሜል ላይ ስገባ ማአት ማስጠንቀቂያ ማአት እንትን ነጀረሴ ማለት ነው። እጭ ብዬ እሱ ታውኩኝና ሌላ ከፈትኩ ደግሞ መቸም መቸም፣ እኔ እኮ በጣም እንትን ነኝ እግዚአብሔርን ትዕግስቴን አደንቀዋለሁ። ትዕግስቴን አደንቀዋለሁ እኔ ራሴ በራሴ ትግስቴን አደንቀዋለሁ ማለት ነው። አደንቀዋለሁ በጣም እኔ ትግስተኛ ነኝ እኮ። ውይ በስ አንፈስ ቅዱስ። ከዛ ውዶቼ ይህንን ቻና ከፈትኩኝ ማለት ነው። ይህንን ቻና ስከፍት ምን መሰራችሁ? ይህንን ቻና ስከፍት ከፈትኩኝና ከዛ ብዙ እዚህም እስትራክ ነበረብኝ አይዶን ምን እንደሆነ ስትናገር የሆነ መጥፎ ነገር ተናገሻ ምናምን ታብኔን ምናምን ብቻ ብዙ ነገር። ከዛ ግን ተስተካከልኩኝ። ቪዲዮ ምናምን የሰው አልፖስትም። ይሄ አሁን አሁን ብቻ የሰው ቪዲዮ አልፖስትም ምናምን ሰሬቱ ማወቅ ጀመርኩኝ እያንዳንዷ ነገር። አሁን ዩቲቤ ብትገቡ ቻናሬ እንዲሁም ናባት የሰው ፎቶ አድጌ የሆናል እንጂ የማንም ቪዲዮ አምጥቼ አልፖሰትኩኝም። የራሴን ቪዲዮዎች መፖሰት ጀመርኩኝ ምናምን ነገር ግን እንደዛም ሆኖ እኔ ዲፕ ሰላም አልገባ ሰአቴ ከፍ ሊልልኝ አልቻለም። ግን እኔ ምንድነው አላማ ያንድና አንድ አይዶን ነው ዩቲዩብ መስራት። በጣም ደስ የሚለኝ ቪዲዮ መስራት ወዳለው። በቃ ምግብ መስራት ደስ ይለኛል። ብዙ ነገሮች ደስ ስለሚሉኝ እነዛን ሸር ማድረግ ጀመርኩኝ። ፌስቡክ ላይ ዝም ብለን ፎቶን ፖስታል ና ቪዲዮን ፖስታለን። ግን ፌስቡክ ላይ ከላይክና ከኮሜንት ውጭ ምንም የምናገኘው ነገር የለም ምንም። ዩቲዩብ ግን ብትሰሩ ያተርፋችኋል እንጂ አይጎዳችሁም ጋይስ ከአንድ ቀን ዩቲቲብ ይከፍላቸዋል። አንድ ቀን ባረ ደሞዝ ትሆናላችሁ። እና እኔ ያንን ብዬ ሳይሆን መስራት የሚያስደስተኝ ነው። እና ግን ዩቲዩብ ቻናል ስከፍት ብዙ ልጆች፣ ብዙ የሚያቆይ ዘመዶች ተብዬዎች ምናምን ተቆጥቶኛል። ለምን ቪዲዮ በትርፍ ሰዓት ምንም ችግር የለውም። እኔ ነገ ጧት እህቴ ብትከፍት ምንም ችግር የለውም። ዩቲዩብ ለስራ ደስ ነው የሚለኝ በጣም ደስ የሚለኝ ግን ምንድነው አንዳንድ ጊዜ የምንሰራቸውን ስራ ማሰብ ማስተዋ አለብን። ከዛ ይህን ዩቱብ ቻናል ስከፍት ከፈትኩት፣ ግን ማን እንደከፈተልኝ አይዶ ግን ቶሎ ብዬ እንትን ፓስፖርት የቀየርኩት ፓስፖርድን ቀየርኩኝ እኔም አልችልም ዩቱብ መክፈት፣ ሰው ነው የከፈተልኝ። ከዛ ስሰራ ስሰራ ከዛ በኋላ ሳንቲም ክፈይና ስሞያ ስሞይ ስትለኛ አንድ ቅንቅናም ከዛ ያች ደግሞ የእሷ ቦይፍሬንድ ነው፣ ጓደኛ ነው፣ ብቻ ፍቀኛ ነው አለችኝ። በጣም ራሱ ብዙ አምስት ሺህ ብር ነው ምናምን ያስበላችኝ አምስት ሺህ ብር ከፍዬ ሰዓት አስሞላው ምናምን ነገር። ከዛ ልክ ሰዓቱ በተሞላ በስንተኛው ጊዜ ሞኔ የተነሳ ለምን የተነሳው አላቅም። የሆነ ስተሰርተሻል ምናምን ብሎ ሞኒ የተነሳ። ከፍዬ ሰላስ ሞላሁት። ፌክ አንዳንዴ ከፍሎ ማስሞላት በጣም መጥፎ ነው ለቻናራችሁ። ከዛ በኋላ ሞኔ የተነሳ። ከዛ ማን ነበር አፕ ያደረገልኝ አሁን ላይ ዘመዳሞች ሁነናል። በጣም ምርጥ ልጅ ነው። አንዳንድ ነገሮች ስገዛ የሚያማክረኝ እንዲሁም ደግሞ ብዙ ጊዜ ብዙ ነገሮች እግዚአብሔር በጣም ምርጥ አንዳንድ ጊዜ በቃ የባዳ ዘመድ ይሻላል ከስጋ ዘመድ። የባዳ ዘመድ ገባችሁ? ባዳ ሁነው ግን እንደ ወንድም ከወንድም በቃ የሚሆኑ አሉና፣ እሱ ሞን ያደረገ ማን አፕ ላይ ያደረገልኝ፣ ምስተካከው ነገሮች አስተካክሎ ምን ብሎ፣ ታማኝነቶችን አስተካክሎ ምን ብሎ አፕላይ አደረገልኝ። አፕላይ ሲያደርግልኝ ማለት ነው። ሰላም ነው ቀርቻ አይደለም። የሰው ልጆች ነገጧት ትጠላላችሁ። ቶሎ ብዬ ቢያንስ ጎበዝ ነኝ ኢሜልና ማነው ፓስፖርድ ፓስፖርት መቀየር አያቅተኝም። ፓስፖርት እንቀየር አደረኩኝ። አሁን ያ ልጅ ነገጧት ቢያስተካክልልኝ ፓስፖርት እንቀየራለሁ። ምክንያቱም ሰው ማመን የለባችሁም እና እኔ አሁን እግዚአብሔር ይመስገን መስራት ሰገም ምፈልግ ሰገም ያስደስተኝ መጥቼ ሰባ አንድ ቀለል የሚለኝ እውነት። በጣም ዩቲዩብ ቪዲዮ መስራት በጣም ነው የምወደው። በጣም ደግሞ ከፋሚሊ ጋር ሁኜ ከቤተሰቦቼ ጋር ሁኜ ምናምን ብሰራ ደስ ይለኛል፣ እውነት ለመናገር ማለት ነው። ደስ ይላል። የሆነ እኔ እንደውም ኢትዮጵያ ሲሄድ እዚሁ የሰራሁትን ቪዲዮ ሳየው እንዴት ደስ እንደሚለኝ በቃ ስቃለሁ። ወይም የሙሉዬ እኔ ምስኪን በቃ ብቻሽን በሰው አገር ከፈጣሪ ቤታቸው ማንም የለሽን ብዬ ለራሴ እንትነጋለው እና ስለዚህ ይች ልጅ እንግዲህ ይህን የምነጋችሁ ሳጋ ዩቲዩብ ማወቅ አለብን። አሁንም ትርንጎ ከዚህ ልጅ ጋር በሶስት በሶስት ወር ውስጥ ምን ሆና ተከፋይ ሆና ቻናሯ ግን ያለ ምንም ምክንያት ተወሰደባት ተወሰደባት። ከዛ ከመሲጋ ተመልሳ መጣ፣ ኢንተርቪው ሰጠች። አሁን ሰዎች እንግዲህ ምን እኛ አንድ ሰዎች እኮ አይለፍልን እንዴ? ማርያምን እንዴ! ድሃ አያገኝ እመቤትን ለምታቃለፉ ጋይስ ብዙዎቻችን የነበርንበትን እንረሳለን። የነበርንበትም ብዙዎቹ እነሱ ሠራተኛ ሆነው አረብ ሀገር ስንት ዓመት ሠርተው ኢትዮጵያ ግን ሲሄዱ ሠራተኛ የሚያሰቃዩ ሰዎች አሉ። እኔ ሠራ አጋጠመኝ ነው፣ እኔ ሰላየሁት ነው። አረብ ሀገር ለስድስት ዓመት ሠርታ ያኔ ገና ኔ አረብ ሀገር አልመጣሁኝም ቢያንስ ሁለት ሺ ሶስት ነው አራት ኔ ኢትዮጵያ እሰው ቤት ሠራ ነበረ ተቀጥሬ እና ባልና ሚስት ናቸው እና እሷ አረብ አገር ሰርታ ነው የመጣችው። በዛ ነው ምግብ ቤት የከፈቱት። እና በጣም ነበር በቃ በጣም ነበር የምታሰቃየኝ፣ በጣም ማለት ነው። እና እኔ አንዳንድ ጊዜ ድሃ የሆኑ ሰዎች አያገኙም፣ በቃ ካገኙም ደግሞ እኔ አላቅም። ልብ ይስጣቸው ፈጣሪ። የእውነት ነው የምላችሁ። ከዛ በኋላ ይቺ ማናስማ እመቤት፣ ከዛም ይቺ ትርንጎ መሲጋ መጣች ቻናሬ ተዘጋቢ ተወሰደብኝ ብላ ማን ነው፣ እንዴት ነው፣ ማን ወሰደው ስትላት ያው የእመቤት ማናጀር እንዳስተካከለላት። ከዛ ወይ ቡና ሊጠጣ ቀዘቀዘ። እኔ ቡና ትኩስ ትኩስ ነው ደስ የሚለኝ። ከዛ በኋላ እመቤት የሙየባን ማናጀር ነው እሱ ነው አለች። እሱ ነው የሆነ ቁጥር የሆነ ጽሁፍ መጣልኝ። የስ ልበለው ወይስ ምን ልበለው? የሆነ ቁጥር መጣልኝ ስለው የስ በይው፣ የስ በይው። ማለት ኦኬ በይው፣ እሺ በይው። የስ እሺ የምትለው ንኪያት ነው ያ። አሁን የሆነ ልጅ አፕላይ ያደርግልኝ ኢሜልን፣ ፓስፖርት እየሰጠሁት ከዛ ስሰጠው እሱ እዛ እንትን የሚልለት እንትን ይጠይቃል። ጉጉር የሆነ ሰው ባንቺ አካውንት መግባት ይፈልጋል፣ ፍቃድ እየጠየቀሽ ነው ብሎ ሲመጣ እኔ ኖ ካልኩት ያ ሰው መግባት አይችልም። የስ ካልኩት ደግሞ በቃ ያ ሰው የገባ ሀካ አድርጎ ገባ። ፓስፖርቱ ምኑን ቀያ አይሆ ለራሱ ማድረግ ይችላል። እኔ የሆነ ሰው የሆነ ሰው ማለት ነው ድንገት መጥቶ ስልኬ ላይ ያስታውቃል እኮ ዩቲዩብ ላይ፣ በተለይ ዩቲዩብ ላይ ትንሽ ልምዱ ያላችሁ ያስታውቃል። ዩቲዩብ ላይ ሀክ የምትደረጋችሁ ያስታውቃል፣ ኢሜል ሜሴጅ ይመጣላችኋል። ትርንጎ ግን ሲመጣላት፣ እንዲህ እንዲህ ነገ መጣልኝ ስትለው፣ ኦኬ በይዋላት ዋላት፣ ኦኬ አለችው። በማግስቱ ስትገባ የለም ቻናሏ። ይህንን ነው መሲጋ የተናገረችው፣ እንደዚህ እንደዚህ ሆነብኝ፣ እንደዚህ ሀክ እንደዚህ ምን ልበለው ስለው፣ እንደዚህ አድርጊ ሲለኝ እንደዚያ አደረግኩት። ከዛ በኋላ ጠፋብኝ፣ አለች። እሺ ከዚህ ውጭ ይቺ ልጅ ምን ታድርግ? ይቺ ልጅ አሁን ምን ታድርግ? እኔ ግራ የገባኝ እኮ ይህ ነው። መታ የመቤት ማናጀር ነው እመቤትና ያገናኘችን ልጁን። እመቤት ደግሞ ስርክ ስደውል አታነሳም። ትርንጎ ልጆቿን ይዛ መንታ ልጆቿን ይዛ ልብስ እያጠበች፣ ቡና እያፈላች፣ ምን እያለች ቪዲዮ እየሰራች፣ ሊቭ እየገባች በጨለማ በኢትዮጵያ ውስጥ እኮ ማረ ነው። እኔ ዳት አልሞላም እኔ ባለፈው ሴድ የአምስት መቶ ብር ዳታ ሞልቼ ማለት ነው፣ ኢንተርኔት ሞልቼ ስልኬ ላይ ገጠር ሲሄድ ኔትወርክ አይሰራም። አዲስ አበባ በቃ ምንም ሳልጠቀምበት ነው ያለቀው። አሁን ላይ ኢትዮጵያ ውስጥ ዳታ ሞልታችሁ ለመጠቀም ብር ያስፈልጋችኋል፣ ብር ያስፈልጋችኋል። ይች ልጅ የሁለት መንታ ልጆች እናቱና አዲስ አበባ እየኖረች የቤክረ እየከፈረች ሁለት ልጆች ውህት ነው የሚጠጡት፣ ምግብ አለ፣ ፓምፐርስ አለ፣ ብዙ ነገር አለ። እንደዛ ሆነ ተሰቃይታ ዩቱብ እየሰራች ልክ መክፈር ዩቱብ ሲጀምር ልክ ጎበዝ ናት። በሶስት ወሩ ነው የታየላት። ምክንያቱም በነገራችን ላይ ዩቱብ ላይ ቪዲዮ ቀን በቀን ስለፖስተትን አይደለም። ዩቱብ ቪዲዮ ጠዋትን ማታም ቀንም ስለፖስተትን አይደለም። በነገራችን ላይ የምትለቋቸው ቪዲዮዎች ሙሉ፣ አሁን ይሄ የምለቀው ቪዲዮ አንድ ሰው ቁጭ ብሎ ሙሉውን ካዳመጠልኝ፣ ሙሉውን ካየልኝ ሰዓቴ ባንዴ ነው የሚሞለው በአንድ ቀን በሁለት ቀን ሊሞላ ይችላል። ግን እኛ አበሾች የምናዳምጠው ወይ ፊልም ወይ ድራማ ወይ ደግሞ የሚሰዳደቡ ሰዎች ወይ ፕራንክ ወይ ምናምን ነው። ቀጥ ብለ ሙሉን የምናየው ስቶፕ አድርገ ራሱ ፊልም እንኳን ስናይ አቁመን ስራ ስንጨርስ እንቀጥረዋለን። ከዛ የሆነ ቪዲዮዋችሁ በቃጭ እስከ ማለት እንዴት ነው? ሙሉን ስታዩት ነው ሰዓቱ ሞር የሚታየው። ግን አንድ ቪዲዮ ክፍት አድርጋችሁ ከተዋችሁት ግን አይታይም። ሶ የትርንጎ ቪዲዮ እንዲሁም በጣም በስቷል ሶስቶ በጣም ብዙ ነው ለሷ። ቢያንስ እሷ የምትለቀውን ቪዲዮ ሁላችንም ማየት አለብን፣ ሁላችንም ሸግ ማድረግ አለብን፣ ሁላችንም ላይክ ማድረግ አለብን። ላይክ እንኳን ስናደርግላት ለሁሉም ሰው ይደርሳል። ስለዚህ ይች ልጅ እንግዲህ መታ በቃ ተስፋ ቆርጫለሁ መሲ። ከዚህ በኋላ በቀኝ ሰው ማመን አቅቶኛል። በቃ በጣም እያ በቃ ደክም ብሏት በደከ ማንጀቷ መታ አወጋች እመቤትን ያለቻት እንግዲህ። ስልክ አታነሳም ስደውልላት ይሄን ብቻ ነው ያለችው። ከዛ ትናንትና እመቤት መታ አካኪ ዘራፍ ጭራሽ ሰራ አደረገችላት አደረገች ድራት ስለ ምናምን ሰር ምናምን ነው የምታወራው። እንዲህ ትርንጎ እኮ ምንም አላለችም፣ ምንም አላለችም እመቤት ቤት ስልክ አታነሳም ነው ያለችው። እመቤት ከዚህ በፊት ስንት ቻና ስንት ሰብስክራይብ ያላት ቻናል በማና ስሟ ተምር በምትባሩሽ ተቀምጣ ሀና ዮሐንስ ናት እዚህ ያደረሰቻት ዩቲዩብ ቻናሯን ከፍታ ምናምን ወደ ሚዲያ መታት ነው። ከዛም ደግሞ የራሷ ጥረት ነው። አሁን ሃና ዮሐንስ ነገጧት መጣ። እኔ እኮ ለሙዬ ኢትዮጵያ ነባር ከፍትላት እዚህ አድርግ። እኔ አንዳንድ ሰዎች ትገርሙኛላችሁ። አሁን እመቤት አይዞሽ፣ ክፈች ዩቲዩብ ምናምን ብላ ማናጀሯን ሰታ ዩቲዩቧን ሀክ ሰራች። ትረጋግሽ ነው ሳይሆን የምታወራው እኔ እኮ እንዲህ አድርጌላት፣ እንዲህ አድርጌላት፣ እንዲህ አድርጌላት። ጋይስ አንዳንድ አንድ ጊዜ የተተፋ ምራቅ ተመልሶ አይዋጥም። በቃ ለሰው ያደረጋችሁት ነገር ማውራት የለባችሁም። በቃ በመልካምነት ያደረጋችሁትን ነገር እኔ ከትርንጎ ጋር ፈልጌ ነው ወደ ጀጀ ቪዲዮ ሳገሰገው ነገ ጧት። እኔ ለሷ እንዲ ብዬ እንደዚህ ሁኝ። እኔ ለሷ ክፉ አይደለሁም መልካም ነበርኩኝ። ለምን እንደዚህ ያደረገች ለምን እንደዚህ ያደረገች መውቀስ የለባችሁ መውቀስ የለባችሁ። ስለዚህ እኔ አሁን የምነጋችሁ ነገር ቢሆን ዩቲዩብ ከመስራታችሁ በፊት ህጉና ደንቡን ማወቅ አለባችሁ። መጀመሪያ ዩትዩብ ለመክፈት ወይም ዩቲዩብ ለመስራት ምን ምን ያስፈልጋል? በቅ አለቀ። ምን ምን ብራችሁ መናገር አለባችሁ። ከዛ ወጪ በቃ እናንተ እናንተ ተሰራላችሁ እናንተ ትለፋላችሁ። የሚለወጠው ሌላ ሰው ነው በእናንተ ቻናል። እናንተ ለፍታችሁ መከራችሁን አይታችሁ ተሰቃይታችሁ። የእውነት ነው እንበላችሁ። እውነት ዩቲዩብ ትግስት ይጠይቃል። ትግስት፣ በተለይ ደግሞ እሷ ዩቲዩብ እንደሚከፈራ አቃ በቃ ቪዲዮ እየሰራው ሄቆ ቃል ቪዲዮ እየሰራው ከልጆቼ ጋር ሰው በቪው ብቻ ይከፈረኛ ብቻ አስተዳድራለሁ ምናምን ብላ ከፍታ ግን እንዴው ምንም ሳትበለው ምንም ሳትበለው እኮ ባንድ ቀን እንዶ 160 ዶላር በሶስት ወር ሰርታ ወሰዳችሁባት፣ ወሰዳችሁባት። እመቤት ደግሞ ሲሆን አንቺ ልታግዣት ይገባ ነበር። ሲሆን አንቺ አብረሻ ልትሰሪ ይገባ ነበር። የሁለት ልጆች እናቱና የአንቺ ጣፈንታ ነው። እሷም የደረሳት ያንቺም አስረግዞች ነው የጠፋው፣ የእሷም እንደዛው ግን አንዳንዴ ሴት ሁናት በሴትነታችን ስንመቀኛኝ በጣም ነው የሚያናደኝ። እውነት እኔ አላውቅም፣ አንዳንድ ጊዜ እኔ አይለን ምን እንደምላችሁ ጋይስ። እኔ በጣም ነው ለሰዎች ልጆች የማስበው፣ ውስጤ ክፉ አያስብም። እውነት በጣም ክፉ አያስብም። ያደረኩትን ነገር አደረገኩ በዚህ ወጥቶ በዚህ ገብቶ ምናምን አልልም፣ አልልም እንዲሁ በሆነ አጋጣሚ ካልተነሳ በስተቀር አንዳንድ ሰዎች ግን ትንሽ ነገር አድርገው ልክ መኪና ገዝተው እንደሰጡ ያወራሉ። አሁንም መቤት ስልክ አታነሳም። ያገናኘች ልጅ እሱ ነው ያገናኘች ልጅ ዩቲዩብ ቻናሌ ምንም በማይታወቅ ምክንያት ሀክ አድርጎብኝ ማነው ጠፍቶብኛል፣ ቻና ምክንያቱ ግን አልታወቀም። ምን እንደሆነ አላውቅም። ከዚህ በኋላ መስራት አልፈልግም፣ ተስፋ ቆርጫለሁ፣ ሰዎችን ማመን ትቻለሁ ብላ መሲ ተናገረች እንጂ ሰራ ትርንጎ ክፍል የተናገረችው ነገር የለም። እና ጥንቃቄ ጥንቃቄ አድርጉ ቪዲዮ ስትሰሩ። እኔ አሁን ያልኳችሁን በሙሉ አድርጉ ጋይስ አንደኛ፣ አንድ ዩቲዩብ ለመስራት ምን ያስፈልጋል? ሁለት፣ ዩቲዩብ ምን አይነት ቪዲዮ ነው የምለቀው? ሶስት ደግሞ የሰው ቪዲዮ አትፖስቱ። ብዙዎቻችሁ ትገርሙኛላችሁ። በጣም ብዙ ብዙ ነገር እየሰራችሁ ግን መሀል የመታችሁ የሰው ቪዲዮ ተለቃላችሁ። የሰው ቪዲዮ፣ የሰው ቪዲዮ የሚለቁ ሰዎች አንድ ቀን፣ አንድ ቀን ቻናላቸው መዘጋቱ አይቀር። አንድ ቀን ይዘጋባቸዋል። አንድ ቀን ማለት ነው። ሌላው ሰዎችን አስተካኩል ብላችሁ ፓስፖርት እና ኢሜል ስትሰጡ ወዳውኑ ከአስተካክል እልሻለሁ ብለው ካሏችሁ በኋላ ሰከንድ ሰዓት ቆዩ፣ ፓስፖርታችሁን ቀየው። በቃ ይሄ ነው። በቃ ዩቲዩብ ላይ በጣም ከባድ ነው ጋይስ። ካላወቃችሁበት ታርቅሳላችሁ፣ ካላወቃችሁበት ትበላላችሁ። እናንተ እየሰራችሁ የሚበላው ደግሞ ሰው ሌላ ነው። ይህንን ማወቅ አለባችሁ ጋይስ፣ በጣም ማወቅ አለባችሁ። ዩቲዩብ እንደኔ ስህተት እንዳትሰሩ እንደኔ ማለት ነው። ብዙዎቻችሁ ዩቲዩባችሁ ሲዘጋ ሞኒያችሁ ሲነሳ ተስፋ ትቆርጣለች። ተስፋ አትቁረጡ። ስሩ ግን ስህተት ደግሞ አትስሩ። ብቅጥ መሆን አለባችሁ። ሰዎችን አትመኑ። እንዴ ሰው እኮ አንድ ሰው አንድ ቀን ሁለት ቀን ሊወዳኝ ይችላል። ሶስት ጊዜ አራት ጊዜ ሰውን እየመኩ እንደ እንዴ ተፈጣሪ እና ሰዎችን አትመኑ እባካችሁ። እኔ ብዙ ጊዜ እኔ አሁን ኦንላይን እቃ አትግዙ

እኔ ዩቲብ ሳላከፈለኝ ሳይሆን አንድ ቀን ደግሞ ዩቲብ እንደሚከፈለኝ ተስፋ አደርጋለሁ። ግን ከመስራት ደግሞ ወደ ኋላ አልልም። ለምን ለምን አልከፍልበት? እድሜ ለመዳም ነው ኢንተርኔት ስልክ ነው አለኝ። ለምን ታዲያ ስልክ አስፈለገ? ፌስቡክ ልጀናጀንበት፣ ቲክቶክ ልጀናጀንበት። መልካም፣ በጣም ጥሩ ይሆን። በነገራችን ላይ ዩቲብ እና ቲክቶክ የማይሰሩ ሰዎች ይጀናጀናሉ። እንዲያዋሉ ብዬ ሳይሆን እኔ በቃ ቲክቶክ ላይ ዩትዩብ ላይ የእነሱን ድራማ የእነሱን ፊልም ከማይ ፌስቡክ ላይ ጊዜን ከማጠፋ፣ እዚህ ጋር ጊዜን አጥፍቼ ፌስቡክ ላይ አመቱ ሙሉ ሰርቼ ምንም ባላገኝም፣ ዩትዩብ ላይ ደግሞ ሰርቼ በአንድ አመት ሁለት ጊዜ ቢካፈረኝ እመርጣለሁ። ለምን አልጎዳበትም፣ አተርፋለሁ እንጂ አልጎዳበትም። ስለዚህ ሁላችሁም ማሰብ ያለባችሁ ነገር ዩትዩብ በትርፍ ሰዓታችሁ በትርፍ ሰዓታችሁ ከሰራችሁ እመኑ፣ ያልተከፈራቸው ልጆች የሉም። ይህም ማቃት በቅርብ የማውቃት ጓደኛ ያለች እሷ ተከፍሏታል፣ ተከፍሏታል። እንደውም አስታውሳለሁ ለኔቪጤ ነው መሳሪያ የሰጠችው በሆነው እራሱ ማለት ነው። ይሄ ምንድን ነው? በትርፍ ሰዓቷ ሰርታ ተፍጨርጭራ ምን ብላ። ስለዚህ ሁሉም ሰው ከሰራ የእጁን ማነው የሰራበትን ያገኛል። እና ስሩ፣ ግን ደግሞ አትሸወዱ።